ስለ ወንዶች የውጭ ውበት እስኪ ነገር፣ ምን ያድርጉ፣ ምን ያስተካክሉ፣ ምን ያምርባቸዋል? እሺ ዶክተር፣ በጣም አመሰግነው። እንግዲህ እንዳልከው ነው ቅድም በዙሪያችን ወንድሜም አለ የኔ እንግዲህ ረጅም ዓመት አብረን አንድ ቤት ኖረናል። ጓደኞቻችን አሉ። የወንዶቹን ይሄ ምን እንደሚፈልጉ ለማወቅ አልቸገረም። ከወንዶች ጋር ነው እኔ ደግሞ ትንሽ ረጅም፣ ሴት እህትም ስለሌለኝ ብዙ ጊዜ ወንዶች ናቸው በዙሪያ ያሉት። አሁን ደግሞ ያው በትዳር ከባለቤቴ ጋርም ያለውን ትንሽ እንደው ያለውን ነገር በደንብ ለማየት እሞክራለሁኝ። እንግዲህ የወንዶች የውጫዊ ውበት ይሄ ከስትሪንግዝ ጋር የተገናኘ ነው። ስትሪንግዝ ነው። አሁን ወንድ ብለንኛ አይኑ አፍንጫው ምናምን አይባልም። ኖርማሊ ግን ቅድም ከዴፊኔሽኑ ስንነሳ እንደተናገር ነው ስናየው፣ ፕሊዝ የሚያደርገን ፕሌር የሚፈጥርልን የሚያስደስተን ሉክ፣ የአትራክቲቭነሱ ምናምኑ በተወሰነ መልኩ እንደ ኤለመንት ፊታቸው ቅርጽ ላይ ምናምን እንደ አይን አፍንጫም ልናስቀምጠው የምንችለው ነገር ይኖራል። ምናልባት እንግሊዝኛው ይሄ ሲሜትሪካል የሆነው ነገር ሲሜትሪ ስንል ለምሳሌ ቺክ፣ አፍንጫችን ከግንባራችን ጋራ ይሄ ቺን አገጫችን ፕሮፖርሽኔት የሆነ ስክትክት ያለ ሉክ ሊኖረው ይችላል። አንድ ወንድ ግን ያን ያክል ለአንድ ወንድ እንደ ትልቅ መለኪያ የውበት መለኪያ ተደርጎ አይደለም። እንደ ባህልም እንደ ልማድም ስናየው በሀገራችን እና ወንዶችን ትንሽ እንደውም ጎልቶ የሚታየው የቁመት ጉዳይ ነው። ረጃጅም ወንዶችን የመውደድ ነገር ይስተዋላል። ምናልባት ከመቶ ሴቶች 85 ፐርሰንቱ ረጅም ወንዶችን ይወዳሉ ይላል ጥናት። ረጅም ወንዶችን ይወዳሉ። ላይት ስኪን ምናምን፣ በስኪን ከለርና ቀጥታ ከምናየው የቆዳ ቀለም ጋር በተያያዘ ብዙ ጥናት የለም። ሀገራችን ላይ ግን አሁን እንዳልኩት ከቁመት ጋራ ብዙዎቹ ረጃጅም ወንዶችን የማስቀደምና የመውደድ መሳብ በለረጃጅም ወንዶች የመሳብ ነገሮች አሉ። ኤሌጋንስ በጣም ሴቶችን የሚማርክ ነገር ነው። አለባበስ በጣም እንትን እንደ አንድ ትልቅ የውበት መለኪያ አድርገው ያያሉ። በጣም በሚገርም ሁኔታ ግን ጥናት አንድ ጥናት ላይ እንደተቀመጠው ኒትነስ አሁን ለሴቶች እንደውም ቅድም አንድ ሚስ ያረግናት ነገር ከውበት ሁሉ ፕራዮር ሊማየው ይሄ ክሊን ይሄ ሃይጂኒክ የሆነው ነገር ንጽሕና በቃ በጣም ፕራዮሪ የማየው ነገር ነው እና ወንዶች ጋር ግን ያ ነገር የለም። ቆንጆ እንግሊዘኛው ቢዩቲ ፉል ነ የሚለው የቢኢኤዩ ምናምን ቢዩቲፉል የሚለው ቃል ወደ ወንድ ሲመጣ ሃንሰም ነው የሚሆነው፣ አደለ? ሃንሰም የሚባል አንድ ወንድ ልጅ ምናልባት ቃሉ ራሱ ይሄ ሃንድ ይሄ ነው እና ሃንድ ይሄ ከሆነ ሀንድ ስትሬንግዝ ነውና ይሄ የጨበጠ ለስራ የተዘጋጀ ስትሮንግ የሆነ ወንድ ቤተሰቡን የሚያስተዳድር ብሬድ ዊነር ሆኖ ቤተሰቡን የሚያበላ የሚመግብ፣ ፕሮቫይድ የሚያደርግ፣ ፕሮቴክት የሚያደርግ ቤተሰቡን በቃ በየትኛውም ሁኔታ ውስጥ ቻሌንጅን የመቀበል ጉልበት፣ ማስኩላር የሆነ ወንዶች ላይ ውበት የሴቶች አይን በዛ አይነት ወንዶችን የማየት እና ፓራሜትሮች መለኪያዎቹ እነዚህ ናቸው። ከስትሬንግዝ ጋራ ከጥንካሬ ጋራ ምናምን ነው እንጂ አሁን አውትሉኩን በተመለከተ እንዲህ አይነት አይን ያለው ወንድ ምናምን የምትል ሴት በፐርሰን ሲቀመጥ በጣም ትንሽ ነው፣ በጣም ትንሽ ነው። ኬሪንግ የሆኑ ወንዶች ኬሪንግ ይሄ ማለት በጣም እንክብካቤን የሚያሳዩ ሴቶችን በቅድሚያ የሚሰጡ ለሴቶች፣ በሁሉም በአንድም በሌላ ምንም አይነት ፊዚካል አፒራንስ ቢኖረው ሴት ልጅ እንዲህ አይነት ወንዶችን የማስቀደም ወደ ሕይወቷ ልትጋብዘው በሪሌሽንሽፕ ቢሆን፣ በጋብቻ ኬሪንግ የሆኑ ወንዶችን የማስቀደም ነገር እንግዲህ ጥናቱ ላይ ትልቁን ፐርሰንት ይዟል ማለት ነው። እና የወንዶች ውበት እንደ ሴቶች ያን ያክል የሚብራራ አይደለም። ኤሌገንሱ እንዳለ ሆኖ የማስኩላር ሉኩ እንዳለ ሆኖ አሁን በጣም ወደ ጂምናዚየም አካባቢ ስትሄድ ወንዶች በጣም ለሰውነት ቅርጻቸው ለሰውነት ለአቋማቸው ማማር ትልቁን መስዋዕትነት እየከፈሉ ያሉበት ጊዜ ነው። በጣም ኮንሸስ ሆነዋል። በቃ ወንድ ልጅ ማስል ሊኖረው ይገባል ብለው ያምናሉ። ምክንያቱም ውበትን በቀጥታ ከስትሬንግዝ ጋር ስላገናኘ ነው። ሃንድሰም የሚለው ስሜት ወንዶች ሰራተኛ መሆን አለባቸው፣ ፋሚሊውን መምራት አለበት እና የሚለው ስትሬንግዝ የሚለው ነገር ዋንስ፣ ጥንካሬ የሚለው ነገር ስላለ ያንን ነገር ደግሞ አካላዊ ብቃታቸው ላይ ማስል ቢልዲንግ ላይ በጣም ጊዜያቸውን እያጠፉ ነው፣ ገንዘባቸውን እያጠፉ ነው፣ ጉልበታቸውን እዛ ላይ እየጨረሱ ነው እና እኔም ባለውበት የጂም ቆይታዬ በጣም ነው የሚገርመኝ። ስለዚህ የጂም ቆይታዬን በተመለከተ ዶክተር፣ የእኛን ወንዶች ለማየት እንደሞከርኩት በጣም ፊዚካሊ ያላቸው አፒራንስ ላይ በጣም ኮንሽስ ናቸው። ይሰራሉ፣ በጣም ነው የሚለፉት እና ስፖርቲቭ የማስኩላር የሆነውን ነገር ቢልድ ለማድረግ እና ትክክልም ነው ያው ከስትሪንግዝ ጋር የተገናኘ ነገር ስለሆነ የነሱ ውበት ያደረጉትም ነገር ትክክል ነው ብዬ አምናለሁ። ፕላስ ወደ ጂም መምጣታቸው ደግሞ ልክ ካልሆኑ ቦታዎች መጠበቂያም ጭምር ስለሚመስለኝ እና ለመልካም ነገር አሴም ታይም ጥሩ ቦታ መዋልን ከወንዶች ውበት ጋራ ሌላው በጣም ማንሳት የምፈልገው ነገር ለምሳሌ ይሄ ትርፍ ጊዜያቸውን በአንዳንድ ሶስት ነገሮች ላይ ከዚህ ከመጠጥ ጋር ከሲጋሬት ጋር የሚቆዩ ሰዎች ይሄ ሱፐርፊሻል የምናየውን ውበት ያጠፋል። የከንፈር አካባቢ መበለዞችን ያመጣል። መጠጥ ሲበዛ ከሊቨር ጋር የሚመጣው ነገር እዚህ ጋር ፊታቸው ላይ የሚታይ ገጽታቸው ላይ ስኪን ላይ የሚመጣው ነገር ሁሉ ፕሮቴክት ያደርጋቸዋል እና ስዌት በሚያደርጉበት ጊዜ በሚያለባቸው ጊዜ የበለጠ የስኪን ኬር አንዱ ትልቁ ነገር በሚያለበን ጊዜ ይሄ ቶክሲክ የሆነውን ነገር ከቆዳችን ውስጥ የምናስወግደውም ስለሆነ ለቆዳቸውም ግሎ የማድረግ እና ጤናማ ቆዳ እንዲኖራቸው ያደርጋል እና በጣም የሚመረጥ ነው። ጂም አካባቢ መገኘት ለወንዶች በጣም ጥሩ ነው። ያቀረው በጣም ጥሩ ምክር ነው። ወንዶች እኔ ደግሞ ወንድ ወንድም ለወንድም ለጓደኞቼ ለወንዶች ደግሞ እኔ ጥቂት ነጥቦችን ልጨምር። ከአንቺ ጋር የሚያያዙ ናቸው አንደኛው እኔ በግል የማምንበት የወንድ ልጅ ውበት ብዬ የማምነው ቅድም አንቺ ከስራ ጋር እያይዣ የልብሱ መቆሸሽ ምናምን ከሰራተኛ መሆኑን ያሳያል፣ ስትሮንግ መሆኑን ያሳያል ብለሽ ነው ያለሽው። ግን ክሊንሊነስ ንጽህና፣ ለወንዶች እኔ አንደኛ የማስቀምጠው ንጹህ መሆንን። ቤት እኔ መጀመሪያ የማደርገው ጠዋት ምን መሰለሽ? ጠዋት ተነሳሁ ቀዝቃዛ ሻወር ውስጥ ነው የሚገቡት። ኤቨሪ ሲንግል ዴይ ቢያንስ ላለፈው ሰላሳ ዓመት አመት ሚስ አድርጊያለሁ። አውሮፕላን ላይ ካልሆንኩኝ በስተቀር ፍላይት ላይ ጠዋት ተነስቼ ለዛውም ኮልድ ሻወር ነው የምወስድው። ኮልድ ሻወር ደግሞ በጣም ጥቅሙን አንድ ዩኒቨርሲቲ ኦፍ ካሊፎርኒያ ዩ ሲ ኤል ኤ የሚባለው ጥናት አጥንቷል። አሁን ጊዜ በቃ መስ ልማውረድ እና ንጹህ መሆን ከራስ ፀጉር እስከ ግር ጥፍር ድረስ ንጹህ ይሁን አንድ ወንድ። ያ በቂ ውበት ነው። በቂ ውበት ነው ንጹህ ከሆነ አንድ ወንድ። ሌላ ብዙ አይፈጅም፣ በጣም ንጹህ መሆን እና እንዳልኩሽ ነው። ምትኑ ብቻ አይደለም እኮ ሰው በየቀኑ ሻወር ሲወስድ እንዲህ የመቆሸሽ ስሜት ይመስላቸዋል። አይደለም፣ ፍሬሽ ያደርጋል። በጣም በጣም ጠቃሚ ነው እሱ። ስለዚህ ክሊን መሆን ውጭም ያለው የሚለብሱትም ነገር ክሊን ቢሆን ለወንድሞቼ እመክራለሁ። ሁለተኛው አለማሸብረቅ፣ ከመጠን በላይ አለማሸብረቅ ወንድ ልጅ ብልጭ ልጭ አለመሆን እና ወንዶች እንደዛ መሆን የለባቸው ማሸብረቅ የለባቸው ማለት ይደረጋል፣ ግን ከመጠን በላይ እዚህ ጋ ብዙ ነገር እዚኛው ጋ ብዙ ነገር እዚህ ጋ በጣም ብዙ እንደዛ ማብለጭ ልጭ የለባቸው እንትን ነው አይጠቅምም፣ አያስፈልግም፣ እና እሱን ቢቀንሱ ደስ ይለኛል። የሚያደርጉ ማለት ነው። ሶስተኛው የእነሱም ሰባት ነው። አንድ ወንድ ፕሬዘንተብል ይሁን። ፕሬዘንተብል ማለት ለሚሄድበት ቦታ የሚመጥን አለባበስ ይልበስ፣ ንጹህ ይሁን። ከዛ ፕሬዘንተብል ሲቀርብ እዛ ቦታ ላይ ሰው ቢሮ ከሆነ የሚሄደው ለኢንተርቪው ከሆነ የሚሄደው ራሱን ፕሬዘንተብል ያደርግ። ግልፍተኛና ራፍ ባይሆኑ ደስ ይለኛል። ስለዚህ ለወንድሞች ደግሞ መክረው ይህን ነው። በጣም ንጽህናቸውን ከጠበቁ ውብ ናቸው።